የትንሣኤ በዓል አዲስ ሕይወትን የተጎናጸፍንበት ከመሆኑ ጋር ተያይዞ በክርስትና እምነት ትልቅ ስፍራ የሚሰጠው በዓል ነው። ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት በመስቀል ላይ የሞተበት፣ ሞቶም የተቀበረበት ከሙታን ድል የነሳበት መሆኑን የገለጹት ፓስተር አባትም፣ በዚህም መከራ የተገፈፈበት፣ ተስፋ መቁረጥ በተስፋ የታደሰበት፣ ሕይወት በአዲስ ምዕራፍ ለሰው ልጆች የተገኘበት ነው የትንሣኤ በዓል ሲሉ ገልጸዋል። በግብፅ ባርነት ላይ ለአራት መቶ ሰላሳ ዓመታት የቆዩ እስራኤላውያንን ነፃ ሊያወጣ እግዚአብሔር ሲያስብ በቤቶቻቸው ላይ የበግን ደም በጉበኖቻቸው ላይ ቀብተው የሞት መልአክ በምድሪቱ ላይ በግብፅ ምድር ላይ ግብፃዊያንን እየቀጣ በሚያልፍበት ወቅት ላይ እስራኤላውያን የቃል ክዳን ሕዝቦች ናቸው እና የሞት መልአክ ቤታቸው እንዳይነካ፣ ሞት ወደ ቤታቸው እንዳይገባ ነውር የሌለበትን በግ አርደው የበጎን ደም ደግሞ በመቃኑ በጉበኑ ላይ ቀብተው መልአኩ እየቀጣ እያለ በሚያልፍበት ጊዜ ያንን የደም ምልክት በሚያይበት ጊዜ ከእስራኤላውያን ቤት እንዳለፈ ሞት ወደ ቤታቸው እንዳልገባ እንዲሁ ማለፍ ማለት ነው። ሞት ማለፍ፣ መከራ ማለፍ፣ ስቃይ ማለፍ የሚለውን ነገር ነው የሚይዘውና በተጨማሪም በኃጢአት ምክንያት ትውልድን የበደልን ወንድምን የበደልን እንዲሁም ጎረቤትን የበደልን በንስሐና በይቅርታ እርስ በእርሳችን በፍቅር እየተሳሰርን በዓሉን ልናሳልፍ ይገባል ብለዋል ከዛም ሐዋርያቶች መቃብሩን አይተው መቃብሩ ባዶ ሆነው እንዳገኙትና ሞትን ድል አድርጎ ኢየሱስ ክርስቶስ እንደተነሳ ያረጋገጡበት በተለያየ አቅጣጫ የተረጋገጠበት እውነታ ያለውና ያለው። ስለዚህ ይህንን በዓል በታላቅ ደስታ ነው ህዝበ ክርስቲያኑ እያከበር ያለው። ምክንያቱም ትንሣኤ ለእኛም ስለሆነ ደስታ ለእኛም ስለሆነ ክርስትናችን የተመሰረተው ዛ ስለሆነ ይሄ በዓል ታላቅ በዓል ነው። በሚከበርበት ጊዜ ፈጣሪን በማመስገን የተገኘልንን ድል እያጣጣምን እግዚአብሔርን በማመስገን እርቅ ከፈጣሪ ጋር በበደል ነው ባጠፋ ነው ኃጢአት ንስሐ እየገባን እንግዲህ ኢየሱስ ክርስቶስን አምነናል ብንልም ያለነው በዓለም ላይ ስለሆነ ያለነው ሥጋ ለብሰን ስለሆነ ንክኪዎች ይኖራሉ፣ ማጥፋት ይኖራል፣ ከሰው በደል አይታጣምና ባጠፋናቸው ጥፋቶች፣ በበደልናቸው በደሎች በፈጣሪ ፊት ንስሐ እየገባን እርቅ ከፈጣሪ ጋር እያደረግን ከፈጣሪ ጋር ብቻ ሳይሆን እርስ በርሳችንም ሰው ከሰው ጋራ ወንድም ከወንድሞ ጋራ ጓደኛ ከጓደኛ ጋራ ቤተሰብ መካከል እርቅ በመፍጠር ጎረቤት ጋር እርቅ በመፍጠር ማህበረሰቡ ጋር እርቅ በመፍጠር እርቅን እያደረግን ይቅርታን እየሰጠን ይቅርታን እየተቀበልን ልናከብር ይገባል። በሌላ በኩል ለአካባቢ ልማት የበኩላችንን አስተዋጽኦ ልናበረክት ይገባል፣ በማለት በበዓል ወቅት የተለመደውን የመደጋገፍ ባህላችንን ልናጠናክር ይገባል ሲሉም አሳስበዋንም በተለያየ መንገድ በቋንቋ፣ በመልክ፣ በፖለቲካ አመለካከት፣ በሃይማኖት፣ በኢኮኖሚ ስታተስ፣ በእውቀት ደረጃ፣ በተለያየ መንገድ ልዩ ልዮች ነን። ነገር ግን ሰዎች ሰዎች ነን። በምንም አይነት መንገድ እንትን ብንልም ሰው ነን የምለውን ነገር ወስደን ሰው መካከል ከሰዎች ጋር የሚኖረን ግንኙነት ጤናማ ሊሆን ይገባል። በፍቅር የተመሰረተ ሊሆን ይገባል። የክርስቶስ ትንሣኤ እርቅ በፈጣሪና በሰው ልጆች መካከል እንዲፈጠር ምክንያት ሆኗል ያሉት ፓስተር አባተም በመልክ በቋንቋና በሃይማኖቶች መካከል ያለውን ልዩነት በማስወገድ ሰብአዊነትን ባስቀደሙ ተግባራት በዓሉን ልናሳልፍ ይገባል ብለዋል። ምን ግን የምንበላው የምንጠጣውን ለእግዚአብሔር ክብር ይሁን እያልን ከጎናችን ያለውን ሰው እያሰብን የተራበውን የወደቀውን፣ የሚበላውን ያጣውን እያሰብን ካለን ነገር አካፍለን እየተሳሰብን በዓሉም ብናከብር እጅግ በጣም ለእኛም በረከት ይሆንልናል፣ ለፈጣሪም ክብር ይሆናል። በመጨረሻም ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆን ተመኝተዋልም። የ2017 ዓ ም በዓል ለመላ ኢትዮጵያውያንና ለደቡብ ምዕራብ ኢትዮጵያ ህዝቦች ለህዝበ ክርስቲያኑ ለካቶሊክ ቤተ እምነት ተከታዮች፣ ለኦርቶዶክስ ቤተ እምነት ተከታዮች፣ የወንጌል አማኞች ቤተክርስቲያናት ተከታዮች በሙሉ እንኳን አደረሳችሁ እያልኩ ወንድሞቻችን የሆኑ ህዝበ ሙስሊሙም አብረውን ከጎናችን ሆነው በዓሉም በደስታ እንዲያከብሩ በዓሉ የሰላም የደስታ የፍቅር የመተሳሰብ እንዲሆን እመኛለሁ።